ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ሰላም ናችሁ? ዛሬ ቅርብ ብዛ ካሜራ ያ እንዲያክ ነው። እናቶች እንዴት ናችሁ? ረን የግ ማለት ነው። ልጅ ማብላት ማጠጣት፣ በቃ ማጣጠር በቂ ነው። ልጅ እያዞሩ ማጫወት እንዴት ነው የሚያስጠላው። እዚህ ሀገር የትም ሀገር በቃ ብቻ ለህፃናት የምትቀጠሉት ልጆች ግን

ቁጫ ቁጭ ልጆቹ ቁጭ ስሉ አይ ወዱም ቁጭ ብላችሁ መጫወት ምናምን አይደለም። በልክ እንደ ህፃን እየተሯሯጧችሁ እነሱ ዋይ ዋይ እያሉ እየተጫጫሁ እንድጫወትላቸው ነው የሚፈልጉት። በጅራስ በጣም ነው ያስጣለሁ። ሁልጊዜ ኤነርጃችሁ እንደ ህፃኖቹ መሆን አለበት። ልጅ ማጫወት እኮ ደስ ይላል፣ ግን ቀን ሙሉ እንደዛ ሲጃጃሉ መዋል እራሱ አይመጣላችሁም፣ እንጂ ሰውስም ጭንቀት አለበት። እኔ ለራሱ ስለብቻ የሚሰጥ ነገር አስባለሁ፣ ስለ ስራዊ ስለ ወደፊት ምናምን አስባለሁ። ከህጻን ጋር ስጫወት ስጃጃል። እንዴት ነው ሙሉ እናፊት ምትስ አሁን ብቻ። ግን በጣም ይርዳችሁ በእኛ እኔንም ይርዳል። እስ ማለት ሰራተኛ ተሎ እንድታመጣልኝ ጸረት አድርጉ፣ እንዲ አድርጉልኝ እናት በጣም ይስጥለው። በቃ እንቅልፌ ራሱ እየመጣ ነው አሁን። ሌላ ቦታ ሁነን እኮ ነው ሰውዬው እናት ቤት ማለት ነው። እና ልጅቷን ለመጫወት ራሱ እና አያታቸው ደግሞ ይሆች አካባቢ ነገር ናት በጣም ከብዶነት

ቶክቶ ካለሽ እንደዚህ ያረሽም ተባልኩኝ። እጅ እንዳትገባ ብዬ ነው ደሞ ትግባና እና ለማንኛውም እንደሉትት ትይዙ እንደጽናት ስቸው ማብላት ማጠጣቱ ምናምን እኮ ማልበሱ ምናምን እኮ አይደለም የሚጨንቀው። በርግጥ እሱም ከባድ ነው። የዚህ አገልጆች አለብሱም አልበለም። በጣም ደግሞ መጫወት እንደ ጂል መሆኑ

ሌላ ነገር መስሏት ነው መሰለኝ። ለካ እኔ ጥቁር መሆኑን እንጂ ይሄንን አላየሁትም። አየሁት አሃ ተስማ ቡድ አሲረጽ ወሽ ፍይ ወይኔ እበላቸው ገባች! እንዴት እንዳትገቢ። ኦኬ እና ለማንኛውም ይሄ ልላችሁ ብዬ ነው። ጊዜ የለኝም። ቤት ራሱ ቁጭ ብዬ ልጅ ስለምጠብቅ ነው። ይሄንን የሰራት ጊዜ አጥቼ ነው። ሽማል ሰራው ለቤንም አልገባም፣ ለዛ ነው እና በጣም በጣም ሀርድ ላይ ነኝ እ እ እንጂ አልጠፋም። እመጣለሁ፣ እመጣለሁ። በየጊዜው የምሰራበት ጊዜ ይኖራል። አሁን በጣም ቢዚ ነኝ። እንደልባቸው ሰራተኛ የለም፣ እኔ ብቻ ነኝ። ስራት የምግበም ልጆቹም እና እንደዛ ነው ናቸው ያለው። ለማንኛውም እመጣለሁ እና ልጅም፣ ብዙ ሰዎች ህፃናቱን ይስጣችሁ፣ እንዳይዟችሁ፣ እንዳይወድቁባችሁ ምናምን፣ የምር እንዳይወድቁ በደንብ ተከባከቡ። የሰው ልጅ በቀደም በግንባሯ ሄዳ ተደፋሽ፣ ታይ እያልኳት ማለት፣ ህፃናት እኮ ናቸው። ታይ ከሶፋ ላይ ጠረጴዛ ላይ እንዴት ትንጠለጠላለች! ታይ ስራት የሚያድ ሄደ ከመታለች፣ የታባሽ እኔማ

ዛሬ ግን ምንም አልቀየርኩም። ለማንኛውም ብሶት ይሉ ነገራችሁ ብዬ ነው ነገርኳችሁ።